ካሌብ የማያመልጥበት ወጥመድ ውስጥ ገብቷል። ተመስገን እንዳላወቀው አስመስሎ ሊያጠምደው እየሞከረ ነው። ቢሆንም ግን የያዘው በእሳት ጨዋታ እንደሆነ አላስተዋለም። የቲናም በመኪና አደጋ መጎዳት ሰምቶ ከትሁት ጋር ተያይዘው በፍጥነት ወደ ሆስፒታል ሲሄዱ ነበር። በቤት ውስጥ ማንም አለመኖሩን አስተውሎ ተመስገን እንደፈለገ የፈነጨበት ትሁት መኝታ ቤት ገብቶ ያሻዋል ልብሶቿን እያነሳ እያሸተተ ክፍሉ ዝብርቅርቅ ያደረገው ተመስገን ወደ ቤት ውስጥ አንድ ሰው እንደገባ አስተውሏል። ትሁት ነበረች ወደ ሆስፒታል አንዳንድ እቃዎችን ለመውሰድ መታ ነው። ሀገር ሰላም ብላ ወደ ክፍሏ ስትገባ ተመስገን በፍጥነት ከዛ ክፍል ወጣ። በዛ ሰዓት ትሁት የምትገባበት ጠፍሶ በድንጋጤ ጨዋቷን ተቀልጧለች። ነገር ግን አንድም ሰው ሰምቶ ምን ሆንሽ ያላት የለም። በፍርሃት እጇ እየተንቀጠቀጠ ስልኳን አንስታ ለካሌ በፍርሃት ስሜት ውስጥ ሆና ደወለች። ነገር ግን ስልኩ አልሰራም ነበር በዛን ሰዓት ካሌብ ከአባዬ ጋር ካፌ ተቀምጦ ካሌብ የሚያደርገው ነገር ግራ ገብቶት፣ አባዬ አሁን ላይ ምን ለናደርግ ነው ብሎ ሲጠይቀው፣ አባባም ዶክተሮች እንዳሉት አሁን ላይ በጣም ችግር ውስጥ ናት፣ ብቻዋ ምንም ነገር ማድረግ አትችልም። ምንም ምርጫ የለንም፣ ለማንም ልንተዋት አንችልም ይለዋል። ካሌብም ምን አይነት ጣጣ ውስጥ ነው የገባሁት? አባዬ አሁንም ወደ ቤት ልትመለስ ነው ማለት ነው? ምነው ይች ልጅ ከህይወታችን አልወጣለች ብሎ ሲያማር አባዬም ምንም ቢሆን ህጋዊ ሚስትህ ናት ካሌብ፣ ምንም ማድረግ አንችልም በቶሎ እንዲሻላት ከመጸለይ ውጭ ብሎ ይለዋል። ትሁት በዛ ሰዓት በጭንቀት መሬት ላይ ቁጭ ብላ ስቅስቅ እያለች እያለቀሰች በመሃል ወይኔ ጉዴ በቃ ህይወት የተበላሸ ምንም ነገር ማድረግ አልችልም ማለት ነው ብላ ደግማ ስልኳን አንስታ ለካሌብ መደወል ጀመረች። ስልኩንም ልክ እንዳነሳ ካሌብ ሰውየው፣ ሰውየው መጥቶ ነበር ብላ እየተንተባተበችም እያለቀሰችም ነገረች። እሱም እንደሚመጣ ነግሯት ስልኩን ዘግቶ ላባዬ ያለውን ነገር ነግሮት ወደ ትሁት ጋር በፍጥነት ይሄደ። ትሁት በፍርሃት ጭምድድ ብላ እያለቀሰች ጥግ ላይ ተቀምጣ ነበር። ወደ በሩ ጋርም ዞር ብላ ስትመለከት ክፍት እንደሆነ አስተዋለች። በድንገት እንኳን ከመጣብኝ ብላ ፈርታ ቶሎ ብላ በቁልፍ በሯን ቆለፈችው። ለመቀመጥ ወደኋላ ዞር ስትል ተመስገን ያስቀመጠውን አንድ ደብዳቤና ስለት ተመለከተች። በፍርሃት ቀስ ብላ ስታነሳው ደብዳቤው እንዲህ ይላል። አንቺ የኔ እና የኔ ብቻ ነሽ። መቼም ቢሆን ከእጅ አታመልጪም ነበር የሚል። እሷም በንዴት ወረቀቱን ጭብድድ አድርጋ መሬት ላይ ጣለችው። በዛው ሰዓት የቆለፈችው በር ማንኳኳት ጀመረ። ደንግጣ በፍርሃት እየተንተባተበች ማን ነው ብላ ጠየቀች። በሩን ያንኳኳው ካሌም ነበር። እሱ እንደሆነ ስታውቅ ከፍታ ወደ ውስጥ አስገብታ ጥምጥም ብላ አቀፈችው። እሱም ካረጋጋት በኋላም እንደተፈጠረ ሲጠይቃት እሷም ጽፎላት የሄደውን ደብዳቤ ትጠቁመዋለች። ካሌብም ጨምድዳ የጣለችውን ደብዳቤ ካነበበ በኋላ ወደ ሷ ዞሮ ይህንን እባብ እገለዋለሁ፣ ቆይ ከስር ከስር ከሚር መጠመጥ ለምን ፊት ለፊት አይጋፈጥም? ሲላት ትሁትም ቤት ውስጥ ያውም ደግሞ እኔ ክፍል ውስጥ መግባት ከቻለ ይህ ሰውዬ በጣም ቅርባችን ነው ስትለው እሱም ስለዚህ እኛ የበለጠ እሱን መቅረብ ይኖርብናል የእሱን ጨዋታ እኛም መጫወት ያቅተን? ትሁት፣ እኔ በደንብ ጓደኛ አድርጌ ቀርበዋለሁ። አንቺ ምንም እንዳላልሽ ምንም ነገር እንዳልሰማሁ ሆኜ ቀርበዋለሁ ሲላት፣ ትሁት ፈርታ በጭራሽ እንደዛ አይሆንም ካሌብ ትሏለች። ነገር ግን ካሌብ ሊሰማት ፈቃደኛ አልነበረም። ይኸውልሽ፣ ትሁት በደንብ ይሆናል ቅርብው እያንዳንዱ ሊያደርገው የፈለገውን ነገር አያለም። ከዛ ቀድመን እንጠነቀቃለን እየሰለልኩት እንደሆነ በምንም መልኩ ማወቅ የለበትም ብሎ ያስጠነቅቃት። በነጋታው ጠዋትም ትሁትና ኤዱ ሳሎን ውስጥ ቁጭ ብለ እያወሩ ባሉበት አባይና ካሌብ ቲናን ይዘው ተከታትለ ወደ ውስጥ ገቡ። አባይ ውሃ እንደጠማውና እንድታመጣለት ትሁትን ላካት። ወደ ካሌብ ዞር ብሎ ሆስፒታል ልያለች ደክማታል ወደ ውስጥ አስገባትና ትረፍ ብሎ ያዘዋል። ካሌብም ተነስቶ ተሸክሞ ወደ መኝታ ቤት እየወሰዳ ይገልጻለ ትሁታየው እና ውሃውን እንደያዘች በቅናትም በንዴትም ስሜት ድርቅ ብላ ቀረች። ሁኔታዋን ያስተዋሉት ኤዱም ሆኖ አባዬ ነበር። ፈገግ ብለውም ትሁቴ ውሃውን ይዘሹ ቀረሽ፣ ስጭኝ እንጂ ሲላት፣ እሷም አፈር ብላ ይቅርታ አባዬ ብላ ውሃውን ሰጠችው። በነጋታው ጠዋት ካሌብ ተመስገን አንድ ካፌ ውስጥ ቀጥሮ እየጠበቀው ብዙም ሳይቆይ ይመጣ። ካሌብም ምንም እንደማያውቅ አስመስሎ በሰላም ማውራት ጀመሩ። ተመስገንም ባለፈው እንደወጣው ቀሩ አይደል ይቅርታ ስራ በጣም ብሶ ቢኖ ሲለው ካሌብም አረ ችግር የለውም። ስራችሁ ለራሱ ያደቅማል፣ ሰዎችን ማግኘት የነሱ ሮሮሮ በየቀኑ መስማት በጣም ድካማ አለ ይሏል። ተመስገንም ልክ ነህ፣ አሁንማ ሁሉም ፍቺ ፈላጊ ነው እንደዚህ ከሆነ ባይጋቡ ሲለው ካሌብ አንተ ትዳር ይለህም ማለት ነው። ግን እንደምታስበው ሁሉም መጥፎ አይደለም። አንዳንዴ የተባረከ እና ጥሩ የሆነ ትዳር አለ። ቆይ ግን አንተ ሕይወት ላይ ሴት የለም ብሎ ጠየቀው። ተመስገንም በጣም በንዴት ስሜት ውስጥ ይገባና ስሟን ለጊዜው ይቅርብህ፣ ብቻ ግን የልጅነቴ በጣም የምወዳት የብዙ ነገር የሆንኩላት ሴት አለች ያለሷ መተንፈስ እስኪያቅተኝ ድረስ ልቤ ውስጥ ገብታለች። እኔ እሷን ያልከሆን ያህል ወዳታለሁ፣ ግን እሷኔ በጣም ትጠላኛለች። እኔ ከምወዳት እጥፍ አድርጋ ነው የምትጠላኝ። ለምን እንደምትጠላኝ ራሱ አላውቅ፣ ለእኔ እንቆቅልሽ ነው ሲለው ካሌብም የሚገርም ነው፣ ምን አይነት ልጅ ብትሆን ነው እንደዚህ አይነት ዋጋ መከፍልላት፣ ይገርማል አለው ተመስገንም እሷ ማለት እንቁ ናት፣ ሀገሩ ላይ ጨዋ ሴት ተብሎ ሲጠራ አንደኛ የምትጠራ ጨዋ። ብቻ የኔን ተውና የፍቺን ጉዳይ እንዴት አረክ? ብሎ ስጠይቀው ካሌብም ፍቺ ብሎ ማገራገር ጀመረ። ተመስገንም በሁኔታው ተገርሞ ምን ነው ሀሳብ ቀየርክ እንዴ? ብሎ ጠየቀው። ካሌብም ሀሳብ አልቀየርኩም፣ ነገር ግን የመኪና አደጋ ደረሰባትና በጣም አደገኛ ጉዳት ላይ ናት ብሎ ሲለው ተመስገንም ደንግጦ ምን፣ መቼ በጣም ተጎርሳለች? ብሎ ጠየቀ። ካሌብም አዎ፣ መንቀሳቀስም ሆነ ማውራት አትችልም። ትላንት ነው ወደቤት የገባችው፣ ሆስፒታል ነበረ ደግሞ ከኛ ውጭ ማንም የላትም እና እንደዚህ ሆና ፍቺ ምናምን ብሎ ማሰብ አልችልም አለ። ተመስገን ይቅርታ ጋ በጠይቃት ደስ ይለኛል ሲለው ካሌብም ተስማምቶ ሂሳባቸውን ከፍለው ተነስተው ወደ ቤት ሄዱ። ነገሩ ወጥመድ ይመስላል። ጤናና ተመስገን በጋራ ያቀዱት በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ቪዲዮ ላይክ ሼር አድርጉልን። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።